በዚህ ቪዲዮ ከሰሞኑ መነጋገሪያ የነበረውና በተለያዩ ሶሻል ሚዲያዎች ላይ አብዛኞቻችን ስንቀባበለው ስለከረም ነው ወይም ደግሞ ሁለት ማንነት ተብላ ስለተፈረጀችው ብርቱካን የተሰኘችው ግለሰብ የምናይ ይሆናል። ከወዲሁ ኢንስፔክተር ካሊድን ሰብስክራይብ በማድረግና የደውሏን ምልክቷን በመንካት ጀምሩ። በሀገራችን ኢትዮጵያ በብዙዎች ዘንድ ከሚታወቁትና ተወዳጅ ፕሮግራሞችን ለህብረተሰብ ያዝናኑ ከሚያቀርቡ የቴሌቪዥን ጣቢያዎች መካከል አንዱ ኢቢኤስ እንደሆነ ብዙዎቻችንን ያስማማናል። ይህም ታሪክ ጅማሮውን ያደረገው ከዚሁ ተወዳጅ ጣቢያ ከኢቢኤስ ነበር። ኢቢኤስ የተለያዩ ስያሜ ያላቸው ፕሮግራሞች ሲኖሩት ከነዚህ መካከል ደግሞ እሁድን በኢቢኤስ በተሰኘው ሴግመንት ላይ የሚቀርበውና አዲስ ምዕራፍ በመባል የሚታወቀው አንዱ ነው። ይህ ፕሮግራም በአጭሩ በብዙ ችግሮች ውስጥ ያሉ የተለያዩ ሰዎች ጣቢያው ላይ በመሄድ በመመዝገብና በወረፋቸው መሰረት በቅደም ተከተል የሚኖሩበትን ሁኔታ ሙሉ በሙሉ ለህብረተሰቡ በማሳየት ከዚህ በተጨማሪ ጣቢያውና ሌሎች የጣቢያው አጋዥ ድርጅቶች አየር ላይ ለተላለፈው ሰው የተለያዩ የገንዘብ፣ የቤት ኪራይና የቁሳቁስ እርዳታ በማበርከት እነሆ ወደ አዲስ ምዕራፍ የሚያሻግሩበት ፕሮግራም ነው። ቅፋር ገሼ ንባን ቀልባ ጠዋት ማታ ሆጄ ሲባባ ልጄን ስትይ ተጨንቀሻል፣ የእናት ፍቅር ዋጋ ከፍለሻል፣ ማለኔ ተካሻል። እዚህ ጋር ነው ብዙዎችን ያነጋገረው ታሪክ የተፈጠረው። የኢቢኤስ ቴሌቪዥን ዋና የስራ አስፈጻሚ አማን ፍሰሃጽዮን እንዲህ ሲሉ የተፈጠረውን ያብራራሉ እንደ ወትሮ ብርቱካን ተመስገን የተባለች አንዲት ግለሰብ ችግርተኛ እንደሆነችና ልጅ ይዤ ጎዳና ላይ ወድቄያለው ከዚህ ባለፈ ጾታዊ ጥቃት የደረሰብኝ ሰው ነኝ ትንሽ ከረዳችሁኝ ሕይወቴን ልቀይር እችላለሁ ተባባሪ በማለት ለአንድ ወር ወደ እነሱ ጣቢያ ስትመላለስ እንደቆየች የኛ መዝገብ ያሳየናል ሲሉ ገልጸዋል። ነገር ግን ኢቢሲ ለመሰጠችው ቃል መሰረት የተፈጠረው ነገር በሙሉ ድራማ እንደነበረ እንዳልተቸገረችና ለሶስት ወር ሙሉ ኢቢኤስ ውስጥ የኢቢኤስ ሰራተኞች ለድራማው እያዘጋጇት እንደነበረ ትነግራለች። ትክክለኛ አይደለም፣ ትክክለኛ ነገር አይደለም። እውነታው ምንድ ነው? ለትወና ብለው ወስደው ነው ይህንን ነገር ያሰሩ። ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ ወንድም አለኝ አክስት አጎት አለኝ። ቤተሰቦች በእንደዚህ አይነት ሁኔታ ነው የሚኖሩት። እኔ ደግሞ ባለ ትዳር ነኝ፣ የልጅ እናት ነኝ። አግብቼ ተድሬ ተኩዬ የወለድኩት ልጅ ነው እንጂ በገታ ምክንያት የወለድኩት ልጅ አይደለም። ስለዚህ እኔ ልብ ኬዝ ታማሚ ነኝ። አዎ ታማሚ ነኝ። የሌላ ነገር ግን የለም ብዬ የኢቢኤስ ስራ አስፈጻሚው ቤተሰብ ቤት ሰም እንዳልነበራትና የወለደችው ልጅ ደግሞ በተደረገባት ጾታዊ ጥቃት እንደወለደችው ነገር አልነበረ ብለዋል። በያለፈው ሳምንት የተላለፈው ፕሮግራም እድሉን አግኝታ እንዲተላለፍ ያደረግነው የብርትኳን ተመስገን የምትባለዋ ወደ እኛ ጣቢያ ድረስ መጣ ተመዝገባ፣ እርዱኝ ልጆቼ፣ ልጅ ይዤ ጎዳና ላይ ወድቄያለሁ እና እኔ ጾታዊ ጥቃት የደረሰብኝ ሰው ነው፣ ትንሽ ከተረዳው ህይወቴን ልቀይር እችላለሁ። እርዱኝ ብላ አንድ ወር ሙሉ ስትመላለስ እንደቆየች የኛ መዝገብ ያሳየናል። ኢቢሲ ላይ እንደተላለፈው ደግሞ ትክክለኛ ባል እንዳላትና የምትኖርበት ሁኔታ ኢቢሲ ላይ ከተናገረችው ፈጽሞ እንደማይገናኝ በግልጽ ታይቷል። ስራ አስፈጻሚው እንደጥፋት ካመኑበት እንዲሁም ኢቢኤስን ወክለው ህዝቡን ይቅርታ ከጠየቁበት ነገር ደግሞ አቅራቢዎቻችን እንደ ሉላ ገዙ፣ ዘወትር ደሳለኝና ሌሎች ረዳት አቅራቢዎቻችን ባለታሪኳ ታሪኳ የብርትኳን ቀረጻ ላይ ብዙ ጥያቄ መጠየቅ የነበረባቸው ነገር እንደነበረ፣ ለምሳሌ የት እንደተማረች፣ ማን ጥቃት እንደፈጸመባትና ሌሎች ተያያዥ ጥያቄዎች መጠየቅ እንደነበረባቸው፣ ይህም ትልቅ ጉድለት እንደሆነ አምነዋል። ከዚህ በላይ ግን የጥቃቷን እንግዲህ የጋዜጠኛ ሙያ እዚህ ላይ ጉድለት የነበረው ምንድን ነው? የት ነው የተጠቃሽው? እዛ ጥቃት በነበረበት ሰዓት እንደዚህ አይነት ታሪክ ነበረው ወይ? ቦታውስ ላይ ያሉ ምስክሮች አሉ ወይ? እንደተጠ- ጥቃት እንደነበረ ሁለተኛ፣ ቤተሰብስ አለሽ ወይ ብላ ስትጠይቅ የለኝም ብላለች። ኦኬ ባይ ዘ ወይ ያ ተጠይቃ ቤተሰብ የለኝም ብቻዬን ነው የምኖረው ብላለች። መጠየቅ ያለባቸው ከጀርባ የትምህርት ቤት መረጃ፣ የት እንደተማር የሚሉትን መረጃዎች በሙሉ አግባብ ሳያሟሉ ይህንን ስቶሪ ለመስራት ተዘጋጅተዋል። ይህ ጉድለት አለ። በጣቢያችን አሁን እንድንቀበለው የምንችለው ትልቁ ጉድለት በሙያው ላይ መኖር የነበረበት ማሟላት የነበረበት ጉድለት ትልቁ ይሄ ነው። ከዚህ በኋላ ስቶሪው እንግዲህ ለቀረጻ ይመጣል። ቀጥሎም የውጭ ቀረጻ ውክ እንደተደረገና ብርቱካን ኖርበታለሁ ወዳለችው አንድ ክፍል የሆነና አንድ ፍራሽ አለበት በተጨማሪም አንድ ወር ብቻ የምኖርበት ወዳለችው ቤት በማቅናት ተቀረጸ። ሁለተኛው ቀረፃ ደግሞ ስቱዲዮ ውስጥ የተደረገላትን የመሰከረች እንዲሁም ጋዜጠኞችንና ሙሉ የኢትዮጵያን ህዝብ ያስለቀሰችበት ቀረጻ ተካሄደ።

ሦስተኛው እና የመጨረሻው በዚህ ፕሮግራም ላይ የተከታተው ተንቀሳቃሽ ምስል ያለፈችበትን ታሪክ የሚያሳይ ድራማታይዝድ የሆነ ትዕይንት መቀላጹና ሦስቱ አንድ ላይ በመሆን ለህዝቡ እንዲተላለፍ ዝግጅቱን በጨረሰበት ሰዓት ብርቱካን ወደ ኢቢኤስ በማቀናት በዚህ ሳምንት እንዳታስተላልፉት ሀገር ቤት እጄ ሞሮሽ ያለብኝ ሀብት አለ፣ ፕሮግራሙ ከተላለፈ ፈጽና ሊያመጣብኝ ይችላል ትላለች። ስራ አስፈጻሚው የባለ ታሪኮቻችን መብት ማክበር ስላለብንና እነሱ በእኛ ለመክሰስ መብት ስላላቸው እሺ በማለት ቀጣይ ሳምንት እንዲተላለፍ እንዳደረጉ ተናግረዋል። እነዚህ ሁሉ ተቀናጅተው መጥተው ፕሮግራሙ ተሰርቶ መተላለፍ የነበረበት ያለፈው ሳምንት ነው። ይሄኛው ሳምንት ይሄኛው ሳምንት ሳይሆን የበፊቱ ሳምንት ነበር። ግን ይሄ ሁሉ አልቆ ለብሮድካስት ሬዲ ነው ሲባል ልጅቷ አይ ይህን ሳምንት እለፉ፣ የሚቀጥለው ሳምንት ይደረግልኝ። ለምን ይህን ሳምንት አይተላለፍ አልሽን? ብሎ ሲጠይቃት አይ ወደ አገር ቤት ሄጄ የም መውረስ ያለብኝ ንብረት ስላለ ይህ ፕሮግራም ከተላለፈ በኋላ ጫና ሊያመጣብኝ ይችላል የሚል መልእክት ትነግረዋለች። በቀጣይ ሳምንት ከተላለፈም በኋላ ብርቱካን ከአንድ ሰዓት በኋላ ትደውልና ለዳይሬክተሩ ፕሮግራሙን ወርዱልኝ፣ ሊገድሉኝ ነው ትሏለች። ዳይሬክተሩም እነማናቸው ሲላት፣ እሷም ሊገድሉኝ የሚፈልጉ ቡድኖች አሉ ትሏለች። ከዚህም ባለፈ ፕሮግራሙ ኮላር ወደ ነፍስ ይነጣለው ወይም ራሴን አጠፋለሁ በማለት ለማስፈራራት ተሞክራለች። ከዚህም ባለፈ ከዚህ ቀደም ምንም ባሌለኝም ብለ ነበር ሲሆን፣ አሁን ግን ከባለቤቷ ጋር አንድ ላይ ሆነው ፕሮግራሙ እንዲወርድላቸው ይጠይቃሉ። ኢቤሶችም ባሌለኝም ብለ ነበር የተቀረጸችው አሁን ግን እንዳላት የተናገረች ነው። ስለዚህ ታሪኩ ህዝቡን ግር ያጋባል በማለት ዳይሬክተሩ ፕሮግራሙ እንዲወርድ ያደርጋል ግን የራሳቸው ታሪክ ስለሆነ አታስተላልፉ ሲሉን ካስተላለፍ ነው ሊከሱን ይችላል እና ያንን ሪስፔክት አድርገን የሚቀጥለው ሳምንት ማለት ይህን አሁን ያለፈው ሳምንት ይህ ፕሮግራም እንዲተላለፍ ይደረጋል። ከተላለፈ በኋላ ልጅቷ በአንድ ሰዓት ነው በሁለት ሰዓት ውስጥ ትደውልና ለዳይሬክተሩ ኡኡ አውርዱ ሊገሉኝ ነው። እነማን ናቸው? አይ ሊገሉኝ የሚፈልጉ አካሎች አሉ። ይሄ ፕሮግራም ካልወረደ ነፍሴን አጣለሁ ወይ ራሴን እገላለሁ ትላለች። አሁን በኮንሰንት ስለሆነ እዚህ ላይ ምን ትለናለች? ባለቤቴ። ኦኬ አሁን ፈርዘር ልንሄድ እንችል ነበር እንደ ኦልሬዲ ተቀርጸሻል፣ ወደ ላይ ተላልፏል ብለን ልንይዘው እንችል ነበር። ግን ባለቤቴ ብላ አንድ ትልቅ ኮስቸን ማርክ ታስነሳለች ባለቤቷ የሚቀርብና አውርዱልኝ ይላል። ይሄን ስንሰማ ይሄ ስቶሪ ትክክል አይደለም፣ ባለቤት የለኝም ብላ ነበረች እንጂ ልጅ አቅፋለች ካለው አሁን ስቶሪ ጋር ከተላለፈው ስቶሪ ጋር ይዛባል በሚል ያንን ዲሲዥን ቶሎ እንዲወርድ ዳይሬክተሩ ራሱ ይመካከር እና ፕሮግራሙን ቀጥሎም ኢቢኤስ የተለያዩ ነገሮችን ማጣራት ይጀምራሉ። እንደጀመሩ የሚያገኙት የመጀመሪያ ውሸት አንደኛ ያለችው ልጅ እድሜው 2 ሲሆን ጥቃት የደረሰባት ደግሞ ከ5 ዓመት በፊት ነውይህ ይህ ማለት የወለደችው ልጅ በደረሰባት ጥቃት የወለደችው አልነበረም ማለት ነው። ማጣራታቸውንም ሲቀጥሉ ቤተሰቦች የሉኝም ብላ ነበር። ነገር ግን ቤተሰብ እንዳላት ደረሱበት። ነገሩ እየተለጠፈ ሲመጣ እሷ ፕሮግራሙን የቀረበችበት ሁኔታና የእውነት የምትኖርበትና ያለችበት የኑሮ ሁኔታ ፍጹም የተለያየ እንደሆነ ደረሱበት። ይህም ነገር በደንብ እንዲጣራ ኢቢኤስ ውስጥ ሰኝቷት ከመዋቅሩ ልጅ የመጣችበት ፕሮሰስ እንዴት እንደነበረ በሚመጠሩበት ሰዓት በተመሳሳይ ሰዓት የፌዴራል ፖሊስ እና ሌሎች የደህንነት አካላት ለማጣራት ስራ ውስጥ እንደገቡ ከዚህም ባለፈ ኢቢኤሶችን ጥያቄ መጠየቅ እንደጀመሩና ፕሮግራሙ የተሰራበትን አላማስቶ ህዝቡን እርስ በእርስ ለማጋጨት ብርቱካን ተማርኩበት ያላቸው የዩኒቨርሲቲ ስም በተለያዩ ሶሻል ሚዲያ የተጠቀሰና ጥቃት የደረሱበት ሰዎች ተገኘ የማለትና ፕሮግራሙ ከተሰራበት ሁኔታ ፍጹም የራቁ ነገሮች በሚዲያው ላይ ተጠቀልቀዋል። ኢቢኤሶች ማጣራታቸውንም ሲቀጥሉ ድፍን የኢትዮጵያን ህዝብ ያስለቀሰችበት የብርቱካን ታሪክ ውሸት መሆኑን ደረሱበት። ከዚህም ባለፈ ትምህርት የተከታተልኩበት ያላቸው የትምህርት ተቋም ደንቢዶሎ ዩኒቨርሲቲ ሲሆን የተማረችው ግን ሀዋሳ ዩኒቨርሲቲ መሆኑን አወቁ። ወደ ምትኖርበት ቀኑ ብርቱካን ለአንድ ወር ብቻ እንደተከራየች እና አሁን ለቃ እንደወጣች ይነግሯቸዋል። እንዲሁም ፕሮግራሙ በሚተላለፍበት ወቅት ኢቢኤስ ለብርቱካን በህዝብ ፊት ቃል ገቡላት ነገሮች ማለትም የአንድ ዓመት ቤት ኪራይ ሊሸፍኑላት፣ የስድስት ወር አስቤዛ የሚችሏት፣ ሰርታ ደግሞ ልጇን ልታስተዳድርበት የልብስ ማጠቢያ ማሽን እንዲሰጧት ተናግረው ነበር። ብርቱካን ግን እንኳን ልትጠይቅ ቀርቶ ደብዛውን አጠፋች። ሁለተኛ ቤታለኝ ብላ የነገረችን ቦታ አንድ ወር ነው በቃ። እሱንም ራሱ ቫኬት አድርጋ የለም ሂደን ስንፈልግ በቃ የለችም። እኮች ለአንድ ወር ነው የተከራየችው፣ የለችም። ስለዚህ እኛ በዛ ፕሮግራም ውስጥ እንዳያችሁት አንድ አመት ሙሉ እንከፍልልሻለን ብለናል፣ ክራይ ሁለተኛ የስድስት ወር አዝቤዛ እንሰጥሻለን ብለናታል በአደባባይ ላይ። ይሄ የምናቀርበው ነው። ዋሽንግ ማሽን ደግሞ ሰርተሽ ይሄን ልጅ እንድታሳድግ እንዲረዳ የገቢ መንጨሽ እንዲሆን ብለን አስተካክለን ይህንን የምትወስድበትንም ራሱ መስፈርት በሞላ ትታች ልጅ ጠፍታል። ኢቢሲ ላይ በተለቀቀው ዶክመንተሪ ደግሞ ብርትኳን ኢቢኤስ ላይ የነበራትን ማንነትና የተቀረጨችው ድራማ እንደነበረ ትነግራለች። ይህ ነገር ትክክለኛ አይደለም። ትክክለኛ ነገር አይደለም። እውነታው ምንድነው? ለትወና ብለው ወስደው ነው ይሄን ነገር ያሰሩ። ከሷም አልፎ ባሏ አቶ ስማቸው፣ የባሏ ዘመድ፣ የሷ እህት እንዲሁም አከራያቸውን ያካተተው ይሄ ዶክመንተሪ ባሏ ቡና ባንክ ኮልፌ አጠና ቅርንጫፍ የደንበኞች አገልግሎት መኮንን 3 በሚባል ፖዚሽን እንደሚሰራና ባንኩ አሪፍ እንደሚከፍለው በተጨማሪ ሚስቱን፣ ልጁን ለማስተዳደር በቂ አቅም እንዳለው 40 ደቂቃ በፈጀ ዶክመንተሪ ተናግሯል። ቡና ባንክ ነው የምሰራ፣ ኮልፌ አጠና ቅርንጫፍ የደንበኞች አገልግሎት መኮንን 3 በሚባል ፖዚሽን ላይ ያለው እንደዛ ነው ማገለግል ባንኩ አሪፍ ይከፍለኛል። ለእኔ ማንሰኛ አይደለም። ለቤተሰብ ማስተዳደሩት በሱ ነው። ስለዚህ የኢኮኖሚ ችግር እንደሌለ ሁሉም ያውቋል። ተከራይተን ኖርበት ያውቋል። ደረጃ እንደምን ችግር እንደሌለብን ያውቋል። ምንም ነገር ሌላ እርዳታ እንደምንጠይቅ ማንም ያውቋል እንደማንጠይቅ በራሳችን በእኔ ደመወዝ እንደምንተዳደር ም በእኔ ደመወዝ እንደማሳከብ ሁሉም ነገር ያውቃል። ቪዲዮ ላይ ያየሁትና እዚጋ ያለው ነገር ይለያያል። ምክንያቱም በቤት ውስጥ ሙሉ ቤቷ እንደሆነ ነው የማቀው። ለማንኛውም ሴት ጋግራ ነው የምትበላው፣ እሱ ሰርቶ እንደሚገባ ነው። እኛ ደግሞ ሚዲያ ላይ ሳይ በጣም የደነገጥኩት ለምን? ምክንያቱም እንደዚህ አደባባይ የሚያስወጣና እንደዚህ የሚያስብል ነገር ምንም ታሪክ እንዳላት አላቅ ልጁንም አቋለሁ ሁለተኛ ደግሞ ቶሎ እንትን ላይ የለበሰችው አጋጣሚ ሰዓት ተሰጥቶ ገመር። ሙሉ ዶክመንታሪ ማየት ከፈለጋችሁ ዲስክሪፕሽን ቦክስ ላይ ሊንኩን አስቀምጥላችኋለሁ፣ ገብታችሁ ማየት ትችላላችሁ። የኢቢኤስ ዋና ስራ አስፈጻሚ እንዳሉት በጣም የተቀናጀ ኃይል የተቋማችንን ስብ ለማጠልሸት ሸት የሰራው ሴራ እንደሆነና ምንም ይሁን ምን እውነቱን ለህዝቡ እንደሚያደርሱ ቃል ገብተዋል። ይሄ ነገር ህዝቡን ለሁለት ከፍሉታል። አንዱን ኢቢኤሶች ብርትኳንን ገንዘብ ከፍለው የውሸት ታሪክ እንድትሰራና ብዙ ተመልካች እንዲያገኙ አስቦ ነው ይላል። ሌላው ደግሞ ሌሎች ተቀናቃኝ ጣቢያዎች ለብርትኳን ገንዘብ ከፍለው የኢቢኤስን ስብ ለማጠልሸት እንድትሰራ ሴራ ነው የሚያስቡት ነገር ግን እውነቱን የፌዴራል ፖሊስና ሌሎች የደህንነት አካላት እያጣሉት ስለሆነ አሁን ለመፍረድ ከባድ ያደርጓል። ሆኖም ግን እውነቱ እንደወጣ ኢንስፔክተር ካሊድ ቻናል ላይ ማግኘት ይችላላችሁ። ሰብስክራይብ በማድረግና የደወል ምልክቷን በመንካት ተጠብቁልኝ።